ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናቸው? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዟልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዝኛ ከመሰረቱ ማንበብ እና መጻፍ ለምትቸገሩት ወንድሞቻችን ቀለል ባለ ሁኔታ እያስተማርን እንገኛለን። ማንኛውም በውስጥ መስመር መማር የሚፈልግ ካለ ልዩ ድጋፍ እየተሰጠውና ልዩ ገዛ እየተሰጠው በአጭር ጊዜ አቀላጥፎ እንዲጽፍ እንዲያነብ እናደርጋለን። ከዚህ በፊት በተለየው ዛሬ ደግሞ እንግሊዘኛ ሆያትን እንዴት አድርገን አማርኛ ሆያትን በእንግሊዘኛ ውክልናቸው እንዴት አድርገን ማወቅ እንደምንችል አማርኛን እንዲሁም እንግሊዘኛን ከመሰረቱ ሁለቱንም በአንድ የምናስኬድበት ቪዲዮ ነው። ይህን ቪዲዮ ረጋ ብላችሁ ለመመልከት ሞክሩ። ከዚህ በተጨማሪ ደግሞ ከዚህ በፊት ከምታደርጉትም በላይ ከዚህ በፊትም በምታደርጉት በላይ ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ አበረታቱን። ያው በዚህ እንግሊዘኛ ቪዲዮ ሊሰራበት የቻልኩት ዋናው ምክንያት ምን እንደሆነ ገብቷችኋል። ያኛው የእንግሊዘኛ ቻናል ተዘግቷል እና ያው ያንን ለማከታት ሲባል ነው። ይሄንን የአማርኛ ቻናሉን እንግሊዘኛ ቀላቀይ እንዲሰራበት ያስገደደኝና እናንተ ደግሞ ያው ከዚህ በፊት ከምታደርጉትም በላይ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሸርና ላይክ እያደረጋችሁ ነባር ቤተሰቦቻችን አበረታቱኝ እያልኩኝ ነው። ከዚህም በላይ ማሳስበ ከዚህም በላይ በደንብ ላይክ እና ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ ለፉ ዛሬ ይዤላችሁ የመጣሁት ደግሞ ምንድን ነው እንግሊዘኛ እንዲሁም አማርኛ ፊደላትን በአንድ ላይ አጣምሮ እንዴት ማንበብ እንችላለን። ፊደላትን ደግሞ የአማርኛ ፊደላትን በእንግሊዘኛ ወክለል ናቸው ምን እንደሚመስል እያንዳንዱን ከመጀመሪያው እስከ መጨረሻው የምናይ ነው። ረጋ ከመጀመሪያው ቪዲዮውን እስከ መጨረሻው ለመከታተል ሞክሩ። መጨረሻ ላይ ደግሞ የፊደላትን ውክልናና እንዴት አድርገን መወከል እንደምንችል የእንግሊዝኛውንም የአማርኛውንም በደንብ የማብራላችሁ የማብራራላችሁ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ እንሄዳለን። እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታያቸው የተዘረዘሩት ሶስት ፊደላት ናቸው ሀ ለ እና መ ናቸው። ሀን ለምን እንዳልደገምኩት መጨረሻ ላይ ነግራችኋለሁ። ሀመርሃ የሚባለውን ለምን እንዳልጻፍኩት መጨረሻ ላይ የማስቀምጥላችሁ ነው የሚሆነው። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። እዚህ ጋር እንደምታዩት የመጀመሪያው ሃሌታ ሃ በእንግሊዘኛ ፊደል ስንወክለው ማን ብለን ነው ልንወክል ምንችለው? ይችላል ሃ ካልነ የውክልናው የእንግሊዘኛ ፊደል ውክልናው ኤች ነው። መጀመሪያ እያንዳንዱን ፊደላትን እንግሊዘኛንም አማርኛንም በትንሹ ማወቅ ይጠበቅብናል። ከዛ በተለይ ደግሞ እንግሊዘኛ ፊደላትን ውክልናቸውን ለማወቅ መጀመሪያ እንግሊዘኛ 34 ፊደላት አሉ ከ30 ሶሪ እንግሊዘኛ 26 ፊደላት አሉ። ከ26ቱ ፊደላት ደግሞ አምስቱ ቫወል ሌተር አሉ። እንደገና ሀያ አንዱ ኮንሶናንት ወይም ተነባቢ የሚባሉትን ለይታችሁ ማወቅ ይጠበቅባችኋል ማለት ነው። አሁን ቀጥታ ወደ ትምህርቱ ስንሄድ ከዚህ ጋር እንደ መታወት የመጀመሪያው ሃ የሚወከለው በኤች ነው። ኤች ማለት ተነባቢ ማለት ነው። አናባቢው ደግሞ ኤ ማለት ነው። ሀ ስንል ኤች ኤ ማለት ነው። ባጭሩ ይህንን ስናነብ ኤች ኤ ብለን ስናነበው ማን ይሆናል ማለት ነው። ሀ እዚህ ጋር ቅድም እንዳልኳቸው ተነባቢ ተነባቢና የአናባቢ ጥምረት አንድ ቃል ይመሰርታል። የተነባቢና የአናባቢ ጥምረት አንድ ቃል ሲመሰርት እሱም ሀ ሚለው ደግሞ ለመመስረት የምናገኘው ፊደል ማን ነው? ኤች ኤ ነው። ኤ ባውሌተር ወይም አናባቢ ተብሎ ይጠራል። ኤች ደግሞ ኮንሶናንት ወይም ተነባቢ ተብሎ ይጠራል። ስለዚህ ሀ ለማለት የምንወስደው ፊደል ምንድነው? ኤች ኤ ነው። ከዛ ሁ ለማለት ደግሞ የሚወስደው መጀመሪያ ውክልናው የሃ የሀ ፊደል ኤች ነው። ነገር ግን በአናባቢዎች ምክንያት ፊደሉ ቅርጹን እንዲለውጥ ያደርገዋል። በአናባቢዎች ምክንያት ፊደሉ ቅርጹን እንዲለውጥ ያደርገዋል። እነዛ አምስቱ አናባቢ ፊደላት ያልኳችሁ እነማን ናቸው? ኤ ኤች አይ፣ እንዲሁም ኢ፣ ኦ እና ዩ ናቸው አናባቢዎች። ስለዚህ እዚህ ጋር ኤችን ዩ ከተከተለው ሁለተኛ ፊደል መሆኑን ያመለክታል። ያ ማለት ሁ ስንል ኡ የሚለው ሳውንድ በማን ይወከላል ማለት ነው፣ በዩ ይወከላል። ስለዚህ ሁለተኛው ሁ ማለት ነው። ሶስተኛዋ ደግሞ ሂ ስንል ኤች አይ ትወስዳለች። ኤች ዋናው ውክልና የሃ ውክልና ነው። ነገር ግን ባውል ሌተሩ ወደ ሶስተኛ እንዲቀይረው የሚያደርገው ማነው? አይ የሚለው ነው። ስለዚህ ኤች አይ ካልነ ሂ ማለታችን ነው። ሂ ወደ አራተኛው ፊደል ስንሄድ ደግሞ ኤችኤ ይላል አይደለ? ኤችኤ ማለት ከመጀመሪያው ጋር ተመሳሳይ ነው። ማንኛውም የአማርኛ ድምጽ በድምጽ ተመሳሳይ የሆነ በፊደሉ በእንግሊዝኛ ውክልናው ተመሳሳይ ይሆናል። ያ ማለት ለምሳሌ ሃያ ሶስት ሃዎች አሉ፣ የሚወከሉት በኤች ነው። እንዲሁም የሰፊ ፊደል አለ፣ የጸ ፊደል አለ። እነዚህ ፐናጸ ማለት ፐና እነዚህ ፊደሎችም አሉ፣ ወክልናቸው ተመሳሳይ ነው። ስለዚህ በአንድ ተመሳሳይ ድምጽ የሚጠሩ ከሆነ በእንግሊዘኛ ወክልናቸው አንድ ፊደል ነው ሊሆን የሚችለው። ስለዚህ እዚኛው ሀ እና አይኛው አራተኛው ሀ ኤችኤ ኤችኤ ይሆናል ማለት ነው። ከዚህ በተጨማሪ ወደ አምስተኛው ስንሄድ ኤችአይኢ፣ አምስተኛ ፊደሎች ኤችአይኢ ወይም ኤችኢ። ያ ማለት አይኢን ወይም ኢ ሊወስዱ ይችላሉ እንዳገባባቸው የአምስተኛ ፊደሎች ወይም አይኢን መውሰድ ይችላሉ። መጀመሪያ ላይ ከመጡ ኢን ይወስዳሉ። መሀል ላይ ከመጡ አይኢን ይወስዳሉ። ስለዚህ ሄ ስንል ኤች አይኢ ማለታችን ነው። ሄ ስንል ኤች አይኢ ማለታችን ነው። እዚህ ጋር ደግሞ ህ ስንል ስድስተኛው ብቻውን መቆም ይችላል። አብዛኞቹ የእንግሊዝኛ ፊደል ውክልናዎች የምናገኛቸው በአማርኛ ሳድስ ፊደሎች ላይ ነው። ሳድስ ፊደሎች ላይ ያለምንም በአሁን ሌተር ራሳቸውን ቁመው ስለምናገኛቸው የሳድስ ፊደሎች ስድስተኛ ላይ እናገኛቸዋለን ማለት ነው። ስለዚህ የዚህ ሁሉ የሀ ፊደል ውክልና ኤች ነው ማለት ነው። ያለምንም በአውሌተር እዚህ ጋር ብቻውን ስለምናገኘው ውክልናው የሀ ፊደሎች ዘሮች ከመጀመሪያ እስከ መጨረሻው በኤች ይወከላሉ። ስለዚህ ህ ስንል ኤች ብቻውን ይቆማል ማለት ነው። ከዛ ወደ ሰባተኛው ስንሄድ ደግሞ ኤች ኦ ነው። ሆ ስንል ኦ በሚል ድምፅ ስላለ ኤችን ኦ ይሆናል ማለት ነው። ኤች ኦ ካለ የመጨረሻ ፊደሉ ኦ ሚለውን ይወስድልናል ከዚህ በተጨማሪ ደግሞ እዚህ ጋር ዲቃላ ሆሄያት ወይም ውስብስብ ፊደላት የሚባሉትን ሙሉ ጨምሬ ነው የሰራሁላችሁ። ስለዚህ ዲቃላ ሆሄያት ወይም ውስብስብ ፊደላት የሚባሉት ደግሞ ለምሳሌ የሃ ፊደል ኋ የሚለው ኋ በማን ነው የሚወከለው? ኤች ዩ ኤ ኳ የሚለው ፊደል በመጀመሪያ ሲወከል ዩኤ ተብሎ ስለሚወከል ኳ ስንል ኤች ዩኤ ሚለውን እናነባዋለን። ስለዚህ ኋ ለማለት የምንጠቀመው ማለት ነው ኤች ዩ ኤ ኤች ዩ ኤ ነው ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር እንደምታዩት ለፊደል ነው ቀጣዩ የለፊደል ውክልናው ነው። ከስድስተኛው ል ላይ ስንሄድ ኤል ብቻውን እናገኛለን። ስለዚህ የለፊደል ውክልናው በአማርኛ የለፊደል ውክልና የሚወክል ማለት ነው እንግሊዘኛ ኤል ፊደል ነው የሚወክለው ማለት ነው። ከዛ በኋላ ምንድነው የምናደርገው የመጀመሪያው ፊደል ላይ ለ ስንል ኢ እንደሚወስድ እናስታውሳለን። ኤል ኢ ካልነ ለ የመጀመሪያ ፊደላችን ነው፣ ለ። ከዛ ወደ ሁለተኛው ሉ ስንሄድ ደግሞ ኤል ዩ፣ ኡ የሚለው ሳውንድ እዚህ ጋር ሁ ስንል ሉ እንዳስከተልነ ከዚህም ዩ እናስከትላለን። ወደ ሶስተኛው ስንሄድ ኤል አይ፣ ሊ ማለታችን ነው። ኢ የሚል ሳውንድ ሁሌም የሚወስደው አይን ነው ማለት ነው፣ አይን። ስለዚህ ኤል ኢ፣ ኤል አይ ካልነ ሊ ማለታችን ነው። አራተኛው ላ ስንል ደግሞ አ ሚል ሳውንድ አለው። አፋችን የሚያስከትተን አ ሚል ሳውንድ ወደ አማርኛው አን የሚወስደው በእንግሊዘኛው ኤ ይሆናል ማለት ስለዚህ መጀመሪያው ክል ነው ኤል አለ ቫወል ሊተሩን ስንጨምርበት ኤ ይሆናል። ስለዚህ ላ ለማለት ማለት ኤል ኤ ማለት ነው። ላ ለማለት ኤል ኤ ይሆናል። ወደ አምስተኛው እና ቀለበት ወዳለው ፊደል ስንሄድ ደግሞ እነዚህ አምስተኛ ፊደሎች ቀለበት ያላቸው ደግሞ አይ ኢ ወይም ኢ ይወስዳሉ እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው ሁሌም አይ ኢን ብቻ ነው የሚወስዱ ብላችሁ መውሰድ የለባችሁም አይ ወይም ኢ ሊወስዱ ይችላሉ እንዳገባባቸው መጀመሪያ ላይ ከመጡ ኢን ይወስዳሉ ከዛዎች ደግሞ መሃል ላይ ከመጡ አይ ኢን ይወስዳሉ ስለዚህ ሌ ስንል ምንድን ነው የሚሆነው ሌ ስንል የሚሆነው ምንድን ነው? አይ ኢ ይሆናል ማለት ነው አይ ኢ ይሆናል መጨረሻ ላይ ደግሞ ል፣ ስድስተኛዋ ል ምንድን ነው የምትሆነው? ል ስንል ኤል ብቻ ትሆናለች። ምክንያቱም የስድስተኛ ፊደል ውክልና የምትሆነው ል ነጭ ማለት ነው። ል ትሆናለች። ል ስለዚህ ል የስድስተኛ ፊደል የምትወክለው በኤል ብቻዋን ነው። ል ስድስተኛዋ ፊደል የምትወክለው በኤል ብቻዋን ይሆናል ማለት ነው። በኤል በኤል ስለዚህ ል ካልነ ኤል ብቻዋን ትቆማለች። የመጨረሻዋ ሎ ካልነ ደግሞ ኤል ኦ ትሆናለች። ኤል ኦ ሎ ኤል ኦ የምትወክለው ኤል ኦ ከሆነ ሎ ትሆናለች። ሎ ከዛ ወደ ሰባት ወደ ስምንተኛው ፊደል ስንሄድ ስምንተኛ ፊደል ወይም ውስብስብ ፊደላት ምንላቸው ላይ ስንሄድ ደግሞ የሚወስዱት ዩኤ ነው። ማንኛውንም ውክልና ተከትለው ሲመጡ ለ በኤል ስለሚወከል ኤልን ተከትሎ የሚወጣው ፊደል ዩኤ ይሆናል። ዩኤ ካልነ ደግሞ ሎዋ የሚለውን ይሰጠናል ሏ ኤል ዩ ኤ ካልነ ሏ ማለታችን ነው። ሏ ከዛ ወደዚህኛው ስሄድ ደግሞ መ ፊደል እናገኛለን። መ የመ ፊደል መጀመሪያ መ በማን ይወከላል ካላችሁ ስድስተኛው ላይ ስታዩት ኤም ብቻዋን ቁማ ታገኘታላችሁ። እቺ ኤም ብቻዋን ከተወከለች ማለት የመ ፊደል ውክልናው የሚወክል በማን በኤም ፊደል ነው። ነገር ግን መ ብለን ስንጠራ የመጀመሪያዋን ፊደል ሊከተላት የሚችለው ደግሞ ማኑ ኢ ነው የሚከተላት። የመጀመሪያ ፊደሎችን ከሃና ከአ በስተቀር፣ ከሃና ከአ በስተቀር ማንኛውም የመጀመሪያ ፊደል ሊከተለው የሚችል በሆነ ሌተር ኢ ብቻ ነው፣ ኢ ብቻ ነው። ስለዚህ ኤምኢ ካልነ መ ማለታችን ነው። ኤል ኢ ካልነ ለ ማለታችን ነው። ኤስኢ ካልነ ሰ ማለታችን ነው። ማንኛውም የመጀመሪያ ፊደል በእንግሊዘኛ ስንወክለው ኢ ይከተለዋል። ምንም ጥያቄ የለውም፣ ኢ ይከተለዋል። ወደ ሁለተኛው ስንሄድ ደግሞ ማንኛውም ሁለተኛ ፊደል የሚከተለው ቫውል ሌተር ውክልናው እንዳለ ሆኖ የሰ ፊደል የለ ፊደል የራሱ ውክልና እንደያዘ ሆኖ ግን የሚከተለው ቫውል ሌተር ማን ሆናል? ዩ የሁሉም ነው። ይሄ እዚህ ጋር የምትይዙት ነገር ዩ ለሁሉም ሁለተኛ ፊደሎች ቫውል ሌተር የሚከተለው ነው። ስለዚህ ሙ ስንል ኤም ዩ ይሆናል ማለት ነው። ወደ ሶስተኛው ሲሄድ ደግሞ ማንኛውም ሶስተኛ ፊደል የሚከተለው ቫውል ሌተር አይ ይሆናል። የሚከተለው ቫውል ሌተር አይ ይሆናል። እሱም እዚህ ጋር እንደምናየው ኤም ኤም አይ ማለት ሚ ማለት ነው። ኤም አይ ማለት ሚ ማለት ነው። ወደ አራተኛው ስንሄድ ማንኛውም አራተኛ ፊደል አፋችን ከፍተን ስለምንጠራው እዚህ ጋር ድምፀታቸውን በደንብ ማወቅ ይጠበቅብናል። ስለዚህ አፋችን ከፍተን ስንጠራ አ የሚል ድምጽ ይወጣል። ስለዚህ አ ማለት የሚወከለው በኤ ነው። ስለዚህ አራተኛ ፊደል ማ የሚለው ኤም ኤ ይሆናል። ማንኛውም አራተኛ ፊደል የሚከተለው ሌተር ማ ነው፣ ኤ ነው ማለት ነው። በዚህ አባባል ኤ ነው ከዛ ወደ አምስተኛዋ ስንሄድ አይኢ ሁሉም ላይ ታችኋቸዋል። እዚህ ጋር ስታዩት አይኢ የሚከተለው ፊደል አምስተኛ ፊደል ነው። አይኢ የሚከተለው ቫውል ሌተር ከሆነ አምስተኛ ፊደል ነው። ከሃ እስከ ያሉ ያለው ፊደላት አይኢ የሚከተላቸው ከሆነ አምስተኛ ብለን ነው የምናነባቸው። እሱም ኤ የሚል ሳውንድ አላቸው። አይኢ ማለት ኤ ብለን ነው የምናነበው። ስለዚህ ሜ ማለት ነው። ኤም አይኢ ካልነ ሜ ማለታችን ነው። ወደ ስድስተኞች ስንሄድ ደግሞ እራሳቸውን ብቻቸውን መቆም የሚችሉበት ነው። ስለዚህ ኤም በም ትወከላለች ስድስተኛ ፊደል ም ል ስ ሽ ቅ ብ እያልነ ብሄርነ ቁጥር የሚወከለው በራሱ ባንድ በአናባቢ ፊደል ብቻ ነው ተነባቢ ሶሪ በተነባቢ ፊደል ብቻ ነው አናባቢ አይገባበትም የትኞች ጋር ስድስተኞች ጋር ስለዚህ እዚህ ጋር ህን ስናይ ኤች ብቻ ነች ልን ስናይ ኤል ነች ምን ስናይ ኤም ነች ስለዚህ ስድስተኛ ፊደሎች በሙሉ ምንም አይነት ቫውል ሌተር አይከተላቸውም ማለት ነው ወደ ሰባተኛው እንሄድ ሰባተኛው ፊደል ላይ ኤም ኦ ይላል ኤምኦ ኤምኦ ማለት የመጀመሪያው ውክልና ኤም ቢሆንም ሁሉም የሰባተኛ ፊደሎች ደግሞ የሚከተላቸው ወል ሌተር ኦ ነው ማለት ነው። ይሄን ያዙ። የጋራ ድምጽ ነው። የጋራ ድምጽ ስለሆነ ለሁሉም ሰባተኛ ፊደሎች ኦ ይከተላቸዋል። ሰብ ቢሆን ኤስኦ ይሆናል፣ ለቢሆን ቢሆን ኤልኦ፣ ማ ቢሆን ኤምኦ እያለ ይቀጥላል ማለት ነው። ስለዚህ ኤምኦ ካልነ የሰባተኛ ፊደል ነው ማለት ነው። ስለዚህ ሞ ብለን እናነባለን። ወደ መጨረሻውና ስምንተኛው ፊደል ላይ ስለይ ደግሞ የስምንተኛ ወይም ውስብስብ ፊደላቶቹ በሙሉ የሚከተላቸው ቫውሌተር ዩኤ ነው። ሁለቱን ባንድ ላይ ዩና ኤ፣ ሁለቱ ቫውሌተር ናቸው። በአንድ ላይ በመምጣት የሚል ድምጽ ይሰጣሉ። ስለዚህ ኤምዩኤ ካልነ ሟ ማለታችን ነው። ሟ ማንኛውንም ነገር ስታነቡ እነዚህን ማስታወስ ግዴታ ነው። ከዚህ በፊት ግን እያንዳንዱን የእንግሊዘኛ ፊደላት ቫውሌተር፣ ኮንሶናንት እንዲሁም እያንዳንዱን ከኤስ ከዜድ በ ስሞልን በካፒታል ማወቅ ይጠበቅባቸዋል። በቀጣይ ቪዲዮ እንግሊዘኛ ፊደላትን ቫወል ሌተር፣ ኮንሶናንት ሌተር እንዲሁም ደግሞ ካፒታል እና ስሞል የሚሉትን በደንብ የማስረዳችሁ ይሆናል። እናንተ ይህን ቪዲዮ ላይክ እና ሸር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለሌሎች አዳርሱልን፣ አበረታቱን። እንደ አዲስ እየጀመርን ነው የምንገኘው። ስለዚህ የእናንተ ድጋፍ ሁሌም ያስፈልገናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀመጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።